ጤና ስጥ ለኝ እንደምናመሻችሁ የተከበራችሁ ተመልካቾቻችን፣ አንድ ሰዓት ሆናል። ከኢትዮጵያ ቴሌቪዥን ምዕራፍ ሁለት የኢቲቪ 57 ዜናዎችን ይዘን ቀርበናል። አበይት ርዕሶቹን አስቀድማለሁ። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በኢትዮጵያ ሙስናን ለመዋጋትና የወጡ ሕጎችን ለመተግበር በጋራ መታገል እንደሚገባ ተናገሩ። በኢትዮጵያ ዘላቂ ሰላምን ለማምጣት የተጀመረው ሀገራዊ ምክክር ትልቅ እድል የሚፈጥር መሆኑ ተገለጸ። አጋሮቻችን ለደህንነት ዋስትና ከሰጡን ዩክሬን ለምርጫ ዝግጁ ናት ሲሉ ፕሬዝዳንት ቮሎዲሜር ዜሌንስኪ ተናገሩ። ቲቪ 57፣ ዜናዎች ጋር አልጋነሽ ተካ ነኝ። አብራችን ቆዩ። ኢትዮ መልህቅ ያለፈው ግማሽ ክፍለ ዘመን ግጭቶች ኢትዮጵያን የበዛ ዋጋ አስከፍለዋታል። እኚህ ጊዜያት ኢትዮጵያ ከሰላም ውጭ አማራጭ እንደሌላት የታየበት ነው። ኢትዮጵያ በሰላምና በሰላም ብቻ ታተርፋለች። ለሰላም የተዘረጉ እጆች በቅርቡ በተደረጉ ድርድሮች ውጤትን እያመጡ ነው። በኢጋድ አደራዳሪነት የተካሄዱ ድርድሮች ምን ውጤት አመጡ? ኢትዮ መልህቅ ዛሬ ምሽት ሶስት ሰዓት ላይ በኢትዮጵያ ቴሌቪዥንና በኢቢሲ ዶት ስትሪም ላይ ጠብቁን። የፌዴራል ስነ ምግባርና ጸረ ሙስና ኮሚሽን ለጠቅላይ ሚኒስትር አብይ አህመድ በጸረ ሙስና ትግል ላበረከቱት አስተዋጽኦ እውቅና ሰጣቸው። ዛሬ የተካሄደውን ሀያ ሁለተኛውን ዓለም አቀፍ የጸረ ሙስና ቀን በዓል አከባበር ምክንያት በማድረግ በሀገራችን ለመጀመሪያ ጊዜ በተሰጠው የእውቅና ስነስርዓት ላይ ለጠቅላይ ሚኒስትሩ የተበረከተላቸውን እውቅና ምክትል ጠቅላይ ሚኒስትር ተመስገን ጥሩ ነህ ተቀብለዋል። ለጠቅላይ ሚኒስትሩ የተበረከተላቸው እውቅና ሀገራዊ የጸረ ሙስና ትግል እንዲነቃቃና ተጠናክሮ እንዲቀጥል የመንግስት ዋነኛ አጀንዳ እንዲሆን በማድረጋቸው መሆኑም ተገልጿል። በኢትዮጵያ ሙስናን ለመዋጋትና የወጡ ሕጎችን ለመተግበር በጋራ መታገል ይገባል ሲሉ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ተናገሩ። ሀያ ሁለተኛው ዓለም አቀፍ የጸረ ሙስና ቀን ማጠቃለያ መርሃ ግብር ዛሬ ተካሂዷል። አለሚልፉ ዝርዝር አላት። ሙስና ድንበር የለሽ ወንጀል በመሆኑ የዓለም ሀገራት የጸረ ሙስና ትግል ለማድረግ በጋራ መስራት ከጀመሩ 22 ዓመታት ተቆጥረዋል። ኢትዮጵያም ይህንን ትግል በመቀላቀል በተለይ ከለውጡ ወዲህ በርካታ ውጤታማ ስራዎችን እያከናወነች ትገኛለች። በ22ኛው የጸረ ሙስና ቀን በማጠቃለያ መርሃ ግብር ላይም ተቋማት የአሰራር ግልጽነትን በመተግበር ለሀገራዊ ለውጡ ወሳኝ ሚና መጫወታቸውን ነው የኢፌድሪ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ የገለጹት። የምናያቸው ሀገራዊ ለውጦች እየተመዘገቡ ያሉት የመደመር መንግስት መንግስታዊ ሙስናን አምርሮ የሚጠየፍ ስለሆነ ነው። በአንድ በኩል የመንግስት አገልግሎት የሚሰጣቸው የሚሰጥባቸው ተቋማት አገልግሎታቸውን ግልጽ፣ ቀልጣፋ፣ ተደራሽና ተጠያቂነት ያለበት ካላደረጉ፣ በሌላ በኩል ጥፋት የሚፈጽሙ ኃላፊዎችንና ሰራተኞችን ወደ ህግ የሚያቀርቡ የህግና የጸጥታ ተቋማት ተገቢ ስራቸውን ካልሰሩ ሙስናን አፍጥጦ አግጥጦ እንደሚመጣ መወሰን ይቆጠራል። ሙስናን በሀገር ደረጃ ለመዋጋት ህግ ከማውጣት ባለፈ ጠንካራ ትግልና ህጎችን ተግባራዊ ማድረግ የመደመር መንግስት የአሁንም የወደፊትም የትኩረት አቅጣጫ ስለመሆኑም ተመላክቷል። ተቋማዊ በመሆን ሀገር ወደ ማፍረስ ደረጃ እያመራ የነበረውን ሙስና በጠንካራ ትግል አስቁመናል። ከአጭር ጊዜም ሆነ ከረዥም ጊዜ አንጻር ሙስናን ለመከላከል መሰረታዊ ጉዳይ ሙስናን የማይሸከሙ ነጻ፣ ገለልተኛና ብቁ ተቋማትን መገንባት ነው። ይህንን ባለፉት የለውጥ አመታት ግልጽ ግብ አስቀምጠን በመደመር መንገድ በሪፎርም አካሄድ አጠናክረን እየሰራ እንገኛለን። ለምሳሌ በሙስናና በሌሎች ወንጀሎች የሚመዘበር የህዝብ ሀብት በውጤታማነት እንዲመለስ አስቻይ ሁኔታ ከመፍጠር አንጻር ከዚህ በፊት ጉድለት ያለበትን የንብረት ማስመለስ አዋጅ አሻሽለን እንዲጸድቅ ያደረግነው ለዚሁ ነው። ከለውጡ በፊት ግልጽነት የጎደለው አሰራርና የፖለቲካ ጣልቃ ገብነት ኢትዮጵያን በሙስና አንቆ ያቆየ ጉዳይ ስለመሆኑ የገለጹት ደግሞ የጸረ ሙስና ኮሚሽን ኮሚሽነሩ ዶክተር ሳሙኤል ወርቃቶ ናቸው። ለጸረ ሙስና ትግል እንደ ዘላቂ መብት የሚታየውንም የትውልድ የስነ ምግባር የሚያንጹ እርምጃዎችንም በቁርጠኝነት ከስር መሰረቱ ያለማከናወን ችግሮች ታይቷል። ተቋማት የግልጽነትና የተጠያቂነት ባህል እንድላበሱ ከማድረግም አንጻር ውስንነቶች ነበሩ። በመሆኑም አገራዊና ተቋማዊ የሙስና ወንጀል የመከላከል አቅም ከጊዜ ወደ ጊዜ የጎላ መሻሻል አላሳየም። የጸረ ሙስና ተቋማትም የተዘረጋላቸውን ተቋማዊ አሰራር ለስሙ ላ ያህል እንጂ የፖለቲካ ጣልቃ ገብነትን መቋቋም አልቻሉም ነበር። ስለሆነም ለስርዓታዊና ተቋማዊ ሙስና ምልክቶች መታየት ተጀመሩበት የፀረ ሙስና ትግል ዘመን ነበር ብሎ መውሰድ ይቻላል። በልማት ፕሮጀክቶች ስም ተተብትበው የቆዩ አሰራሮች ተቀርፈው በመደመር መንግስት አበረታች እርምጃዎች እየተወሰዱም ናቸው። ከለውጡ በፊት ችግር ውስጥ የወደቁ የልማት ፕሮጀክቶችና ተቋማት ከሙስናና ብልሹ አሰራሮች የመታደግ እርምጃዎች ተወስዷል። አሁን ላይ በኢትዮጵያ ተቋም ተቋቁሞ ፖሊሲና ሕግ ወጥቶ፣ አሰራር ስርዓት ተዘርግቶና አመራር ተሰማርቶ የሙስና ወንጀል የመፈጸም እድል የሚገታ አቅም ተፈጥሯል። ይህን ጥረት ሕዝባዊ መሰረትና ተቋማዊ አሰራር ላይ ለማጽናት ያልተቋረጠና ሁሉን አቀፍ ርብርብ ማድረግ ያስፈልጋል። በማጠቃለያ መርሃ ግብር ላይም ጠቅላይ ሚኒስትር አብይ አህመድን ጨምሮ ሙስናን ለመዋጋት እየጣሩ ያሉ ግለሰቦችና ተቋማት ሽልማት ተበርክቶላቸዋል። በኢትዮጵያ ዘላቂ ሰላምን ለማምጣት የተጀመረው ሀገራዊ ምክክር ትልቅ እድል የሚፈጥር መሆኑ ተገለጸ። በእስካሁኑ ሂደት ያልተሞከረውን አዲስ መንገድ መጓዝን እንደሚመርጥ የሚገልጸው የመደመር መንግስት ለሀገራዊ ምክክሩ ስኬት የድርሻውን እየተወጣ መሆኑም ይገለጻል። በዚህ ጉዳይ ላይ ይምራ ደም ተጨማሪ ዘገባ አዘጋጅቷል። ከዚህ በፊት ያልተሞከረ አዲስ መንገድን ጀምራለች። አዲሱ መንገድም የሀሳብ ልዩነቶች ወደ ኃይል አማራጭ የሚያመሩበትን የእስካሁኑ የውኃ ልዮች ጉዞን የሚዘጋ ነው። በምትኩ የትኛውንም የማያግባቡ ጉዳዮች በውይይት የመፍታት አዲስ የምክክር ልምምድን ያጸናል። ለዘመናት ያላግባቡ ችግሮችን የመፍቻ ይህ አዲሱ የኢትዮጵያ መንገድ የክርክርና የሀሳብ ፍጭት ሜዳው ከጠመንጃና ከጫካ ትግል ርቆ በወንበርና ጠረጴዛ ዙሪያ የጋራ መግባባትን የሚያነግስም ነው። በዚህ ሂደት የሚዋ የሚዋጣው የመፍትሄ ሀሳብ እንጂ የመጠፋፊያ ጥይት ባለመሆኑም ምክክሩን በዜጎች ትልቅ ተስፋ እንዲጣልበት አድርጓል። የጋራ የሆኑ ነገሮችን ነገ ለትውልድ ማስረከብ ለሚገቡን ነገሮች ላይ የትኛውንም የፖለቲካ አመለካከት ያዝን፣ የትኛውንም የፖለቲካ አቋም ያዝ ሊያግባቡን በሚችሉች ላይ የራሳችን የሆነ አሻራ ማሳረፍ መቻል አለብን። የራሳችን የሆነ አስተዋጽኦ ማድረግ መቻል አለብን። የኔ የአንተ፣ የሱ፣ የእሷ የሁሉም ድምር ውጤት ነው አገርን ከፍ ሊያደርግ የሚችለው። ስለዚህ የጋራ የሆኑ ጉዳዮች ላይ ዛሬ እያየናቸው ናቸው ያለው በእኛ ትውልድ እየተሰሩ ያሉ በርካታ ነገሮች እንዳሉ እናውቃለን። ኢትዮጵያ በየዘመናቱ የይዋጣልን የግጭት አዙሪት የሀሳብ የበላይነትን መቀበል አቅቶት ብረት አስነግቶ በዱር ቤት የትግል የአንድ ሀገር ላይ ለያዩ የተጋመዱ ኢትዮጵያውያን ወንድማማቾችን አገዳድሏል። ይህ የኢትዮጵያ የታሪክ መገለጫ እስከመሆን የደረሰው ሀሳብን በኃይል የማስፈጸም አካሄድ ታዲያ ኋላ ቀር አስባለ እንጂ አንዳች ጥቅምን አላስገኝላትም። የጠመንጃና የአብዮት እርምጃ ስንክሳር የተጠናወተው ይህ አይነቱ ልምምድ ደግሞ በኢትዮጵያ ሀገረ መንግስት የመገንባት ሂደትንም ጠንካራ እንዳይሆን አድርጎታል። የሁሉ ነገር ቋጠሮና የሀገር እድገት ማሳለጫዋ ቁልፍ ነገር የሰላም ጉዳይንም እንደ ዋዛ ሲፈትናት ቆይቷል። ወደ ትልቁ ትልቁ ትልቁ ትልቁ ሰላም ማጣታችን ያለ አላስፈላጊ አጀንዳዎች ይዘን ባላስፈላጊ ትርክት ባላስፈላጊ ታሪክ ስንጣላ ጊዜ ስላሳለፍን ጠላቶቻችን ደግሞ ይሄንን ጠብ እያራዘሙብን እርስ በራሳችን እንድንዋጋ አድርገው ፕሮክሲ ዋሮች ስለሚበዙ አንድ ቀን የተወሰነ ጊዜ ሴትልድ አላገኘችም። አሁን ባለው ሁኔታ ላይ ኢትዮጵያ በ10 ዓመት 20 ዓመት ሴትልመንት ብታገኝ አዳ አገር ስለ ሀገርና የጋራ ሰላም ሲባል ወንበር ስቦ ነፍጥ ዘቅዝቆ ቁጭ ብሎ መነጋገር ባለመቻሉ ኢትዮጵያ ብዙ ነገር አምልጧታል። ባሳለፈቻቸው ጉዞ ውስጥ ባይኖሩ ባይከሰቱና ባይደገሙ የሚባሉ በርካታ ስብራቶች ተስተናግደዋል። እናም ስብራቶች ተጠግነው ኢትዮጵያ ትውልድ ወደሚፈልጋትና ዓለም ከደረሰበት ስልጣኔ ለመድረስ አሁን ላይ በብዙ መንገድ ጥረት ላይ ነች። ዘላቂ ሰላም ተገንብቶ ሁሉም የሚጠቀምበት እድገት ይመጣ ዘንድ በመሰረታዊ ጉዳዮች ዙሪያ ሀገራዊ መግባባትን ለመፍጠር በሀገራዊ ምክክር ኢትዮጵያ እየመከረች ነው። በጣም ብዙ ምክንያት የምናደርጋቸው መሰረታዊ ቅራኔዎቻችን በሀገራዊ ምክክር ከተፈቱ ያለን የሰላም ጥያቄ መልሴ ማግኘት እድል አለው። ስለዚህ ምክክር ማድረግ የሚቻልበትን መንገድ ማሰብ አንድ የምክክር ባህል ማዳበሪያ እድልም ማድረጎ መውሰድ ይቻላል። በእስካሁኑ ሂደት ያልተሞከረውን አዲስ መንገድ መጓዝን እንደሚመርጥ የመደመር መንግስት ይገልጻል። ኢትዮጵያ በሀገረ መንግስት ግንባታ ጉዞ ያጣችውን ችግሮችን በውይይት የመፍታት ባህል አሁን ላይ ወርቃማ እድል ሆኖ መጥቶላታል። ችግሮች የቱን የሚያህል በዝተው ቢፈትኑ የመውጫ መንገዱ ኢትዮጵያ የጀመረችው ሁሉን አካታች ውይይት ነው። ሳያግባቡ የቆዩ ጉዳዮች ለአንድና ለመጨረሻ ጊዜ እልባትን እንዲያገኙና ለኢትዮጵያ የማንሰራራት ጉዞ ተደማሪ አቅም እንዲፈጠር ቅንና ቀናነት ከትውልዱ ይጠበቃል። ኢትዮጵያ እያራመደችው ያለው የውጭ ግንኙነት ፖሊሲ ብሔራዊ ጥቅሟን የተንተራሰና ወደ አጀንዳ ሰጭነት የተሸጋገረ ስለመሆኑ ተገለጸ። ባለፉት ሰባት ዓመታት ስትተገብራቸው የቆዩ ሀገር በቀል የለውጥ ስራዎችም በዓለም አቀፍ ዲፕሎማሲው መድረክ ጉልበት እንደሆናት ተመላክቷል። ሙሉ ግርማይ ዝርዝር አለው። ላለፉት ሰባት ዓመታት ኢትዮጵያ ስተገበረው የቆየው የአረንጓዴ አሻራ ንቅናቄ በመንግሥትና በሕዝብ ቁርጠኝነት ከ47 ቢሊዮን በላይ ችግኞችን በመትከል ተምሳሌትነቷንም በገሃድ አሳይታለች። ኢትዮጵያ እንዲህ ያለው ንቅናቄ ስታስጀምር ለአየር ንብረት ለውጥ ችግር ተግባራዊ ምላሽ በመስጠት የተራቆቱ መሬቶችን አረንጓዴ ማልበስና በምግብ ራስን ለመቻል የሚደረጉ ሥራዎች እንዲደግፍም ታሳቢ ያደረገንም በሚሊዮኖች ተሳትፎ ሲተገበር የቆየው ይህ የኢትዮጵያ ተግባር የጀመረችው ውጥን ፍሬ አፍርቶ በዓለም አቀፍ ደረጃ እውቅና አጎናጽፏታል። በዲፕሎማሲ ዓለምም ጉልበት ሆኗት ድል እንድትቀዳጅ መንገድ ጠራጊ ከሆኑት መካከል ተጠቃሽ ነው። ኢትዮጵያ በአረንጓዴ እሳቤ ለአየር ንብረት ለውጥ ለመከላከልና ለመቋቋም እየሰራቻቸው ያሉት ስራዎች ትልቅ ዲፕሎማሲያዊ ድል እያመጡ ነው። በመጀመሪያ የሚጠቀሰው እንግዲህ የክቡር ጠቅላይ ሚኒስትራችን አረንጓዴ አሻራ እንደምታውቁት ከሶስት አመት አካባቢ ሆነዋል። አሁን ዓለም አቀፍ እውቅና የተቸረው አረንጓዴ አሻራ ነው። ይሄም እንግዲህ የዲፕሎማሲ ግን የኢትዮጵያን ተደማጭነት በእጅጉ የጨመረ ነው። የኢትዮጵያ አረንጓዴ አሻራ ንቅናቄ ከራሷ ባለፈ በጎረቤት ሀገራትም ከዛም ባህር ተሻግሮ እስከ ኢሲያ ድረስ አሻራዋን ለማሳረፍ የሄደችበት ርቀትም በጉሌ ይነሳል። በቅርቡ ኢትዮጵያውያን በፓኪስታን ተገኝተው ችግኝ በመትከል ልምዷን ያጋራችበት ተግባሯም ፓኪስታን ለአየር ንብረት ለውጥ ችግር የኢትዮጵያን ፈለግ ለመከተል ቁርጠኝነቷን ያሳየችበትም ነው። ከአመት ዓመት ሳይቋረጥ በስኬት ታጀበው የቀጠለው ንቅናቄ ኢትዮጵያ በዓለም መድረክ በአየር ንብረት ለውጥ ለምትጫወተው የዲፕሎማሲ እንቅስቃሴ ለተሰሚነቷ ተጨማሪ አቅም ፈጥሮለታል። በቅርቡም በብራዚል የተካሄደው ኮፕ 30 የአየር ንብረት ለውጥ ጉባኤ ላይም ኢትዮጵያ የኮፕ 32 አዘጋጅ እንድትሆን ይፋ ሲደረግም የአረንጓዴ አሻራ ስራዋ እንደ አንድ ምክንያት ይጠቀሳል። ኢትዮጵያ በምዕራቡም ሆን በምስራቁ ዓለም የምትከተለው ገቢር ነበብ የውጭ ግንኙነት ፖሊሲዋ ከየትኛውም ማሰላለፍ ሳት ወገን ማከናወኗም ብሔራዊ ጥቅሞቿን ለማስከበር በር ከፍቶላታል። ለአብነትም የአረንጓዴ አሻራ የ ዲፕሎማሲ ስራዋ የኮፕ 32 አዘጋጅነቷ ከሁሉም አህጉራት ያሉ ሀገራት ለኢትዮጵያ ድምፅ ከመስጠት አላገዳቸውም ይህም ገቢር ነበብ የዲፕሎማሲ ስራዋ በገሃድ ውጤቱ የተገለጠበትም ማሳያ ነው 48 ቢሊዮን በላይ ችግኞችን ከ30 ሚሊዮን ህዝብ በላይ አሳትፎ አካባቢን የደን ሀብትን በማሻሻል የተራቆተ መሬትን በማሻሻል ረገድ የዓለማችን የምድራችን ትልቁ የሪስቶሬሽን ፕሮግራም ነው። እንዲህ አይነት ጥረቶችን እያደረገች ያለች በመሆኗና ይሄን ሌላው ዓለም እየተገነዘበ እየተረዳ የመጣበት ሁኔታ ስለነበረ ኢትዮጵያ ይገባታል ፣ ማዘጋጀት ትችላለች፣ አቅሟ አላት፣ በተጨባጭም የክላይሜት አክሽኖች ሀብ የሆነች አገር ናት የሚለው በብዙ ሰው ስሜት ውስጥ ያለ ነው። ኢትዮጵያን በአዲስ ገጽታ ለዓለም እንድትገለጥ ካስቻሏት ንቅናቄዎች ውስጥ በግብርናው ዘርፍ በስንዴ ልማት የታየው ምርታዊ ለውጥ በጉልህ ይጠቀሳል። ኢትዮጵያ በየአመቱ 1 ቢሊዮን ዶላር በማውጣት ስንዴን ከውጭ መሸመት የቅርብ ጊዜ ታሪኳ ነው። በተረጅነት ጭምር ስሟን በጥቁር ያጸፈው ያ ታሪኳን ለመቀየር የተገበረችውን ንቅናቄም ከሀገር ውስጥ ፍጆታ ባለፈ ስንዴን ከሁለት ዓመት በፊት ለውጭ ገበያ በማቅረብ ትልሟን ማሳካት ችላለች። ከሰባት ዓመት በፊት በአመት 47 ሚሊዮን ኩንታል ስንዴን ስታመርት የነበረችው ኢትዮጵያ በ2017 ዓመተ ምህረት ወደ 280 ሚሊዮን ኩንታል ማሳደግ ችላለች። እስከ 1 ቢሊዮን ዶላር በአማካይ ለስንዴ ብቻ ይወጣ ነበረ። በዚህ አራትና አምስት አመታት ይሄ ሁሉ ተገልብጦ አንድም ስንዴ ከውጭ ያናስመጣ። እንዲህ ያሉ ስራዎች የኢትዮጵያን ገጽታ ከመቀየራቸው ባለፈ በዓለም አቀፍ መድረክ እውቅና እንዲቸራት አድርገዋል። ጠቅላይ ሚኒስትር አብይ አህመድ ላሳዩት ርእይ አመራርና ቁርጠኝነት እንዲሁም በስንዴ ምርት ራስን ለመቻል በተከተሉት ፈጠራዊ መፍትሄም ከዓለም የምግብና እርሻ ድርጅት ፋው እውቅናና ሽልማት እስከማስገኘት የወሰደ የስኬት መንገድ ነው። ኢትዮጵያ ከተመጽዋችነት ተላቃ የአፍሪካ የስንዴ ምርት ቁንጮ ስትሆንም ለተቀሩት አፍሪካ ሀገራትም ተነሳሽነት እንድትፈጠር አድርጎታል። የተባበሩት መንግስታት የዓለም ምግብ ጉባኤ እንድታስተናግድም እንዲህ ያሉ የግብርና ንቅናቄ ስራዎች አስተዋጽኦአቸው የጎላ እንደነበርም ይነሳል። ከትንሽ ጀምሮ በሂደት በመላ ኢትዮጵያ የተደረሱት ንቅናቄዎች ከሀገር አልፈው በዓለም አቀፍ መደግ የኢትዮጵያን ስም በበጎ ያስጠሩ ናቸው። ኮሪደር አሸልሟል። ግሪን ሌጋሲ አሸልሟል። ስንዴ አሸልሟል። አብዛኛው የእኛ ኢኒሼቲቮች በዓለም አቀፍ ደረጃ ሪኮግናይዝ የተደረጉና ሽልማት ያሰጡ ናቸው ያሰጡ ናቸው። ለምን በቀጣይነትና በውጤት ማረጋገጥ ስለቻል። ኢትዮጵያ የምትከተለው ገቢር ነበብ የዲፕሎማሲና የውጭ ግንኙነት ፖሊሲ ከየትኛውም ኃይል አሰላለፍ ያልወገነ ትብብርና በጋራ መልማትን ያስቀደመ ነው። ከምስራቁም ከምዕራቡ መሪዎቶች ከሚቀዱ ሀገራትና ተቋማት እየተገኙ ያሉ የገንዘብም ሆነ የአይነት ድጋፎች ሀገር በቀል የሆኑ አዳዲስ የመደመር መንግስት ተሳቢዎችና ንቅናቄዎችን ለማንበር በር ከፍቷል። እንዲህ ያለው የኢትዮጵያ አካሄድ በሀገር ውስጥ የምታከናውናቸው ዓለምን ያስማሙ ስኬቶች በዲፕሎማሲው መድረክ ሀገራት እውቅና እንዲሰጡ ያስገድዷቸው ናቸው። ገቢር ነበብ ወይም ተራማጅ የዲፕሎማሲ ስራዎቿም እየተጠናከረ መምጣት ብሔራዊ ጥቅሞቿን ለማስከበር ወሳኝ መንገድ ተደርጎም ይቆጣል። መንግስት እንደመጣ አህዳዊ የሚል ቅጽል ተሰጥቶት ነበረ። አህዳዊ ስለሆነ ነው መወጋው የሚለው ኤትኒክ ፌዴራሊስት ስለሆነ ነው መወጋው የሚለው በጋራ ነው የሚሉት። ሻዕቢያ እኔ ህዋትን ካላጠፋው ወይም እንዳላጠፋ አረገኝ። ግን ደግሞ ህዋትና ሻዕቢያ ደግሞ ገነስት መንግስት ኮንስፓየር ሲያደርጉት ሀሳብ መኖሩ ሳይሆን እርስ በእርስ የሚጋጩ ሀሳቦች መኖራል። በራሽ የሚባል ሌላ ካታጎራይዜሽን ይሰጠል። የአማራ ብሔራዊ ክልላዊ መንግስት ሲባል የአማራ ክልል ህዝብን ብቻ ጥቅምና መብት ለማስጠበቅ ተብሎ የተቋቋመ አድርጎ ለመሳል የሚደረግ ጥረታል። ዊች ኢዝ ኮምፕሊትሊ ሮንግ። በጣም ጉምቱ ጉምቱ ፖለቲከኛ የሚባሉት ኦሮሞ እና ኢትዮጵያ ምናምን ብሎ ሲያወዳድርታል። አሁን እንደዚህ የሚባል ነገር ኢትዮጵያ ማለት የሁሉም ኢትዮጵያ ውስጥ የብሔራዊ የአንድነት ህዝብ ወደ በጋራ ሲሰባሰብ ለብሮ ፍርሃት የሚፈጠረው የብዙ አያለን ሀገራትን ጥቅም ያስከብራለሁ። ወንድም እነዚህ ኦቾሎን የሚያካክሉ ሀገራት እዛ ላይ ቁጭ ብሎ መከላከል አልቻለም። የኢትዮጵያ መንግስት ትልቁ የቤት ሥራው በሀገር ውስጥ ብቻ ሳይሆን በዓለም አቀፍ መድረክ ላይ የኢትዮጵያን እንደ ሀገር የኢትዮጵያውያንን እንደ ህዝብ ጥቅማቸውን ማስጠበቅ። የሀገር ጉዳይ ዛሬ ምሽት ሶስት ሰዓት ከሩብ በኢትዮጵያ ቴሌቪዥን ከኢትዮጵያ ቴሌቪዥን ምዕራፍ 2 ኢቲቪ 57 ዜናዎቻችን ቀጥለዋል። የወላይታ ህዝብ የዘመን መለወጫ በዓል ጊፋታ በዓለም ቅርስነት ተመዘገበ። በህንድ ኒው ደልሂ ሀያኛው የተባበሩት መንግስታት የትምህርት የሳይንስና የባህል ድርጅት ዩኔስኮ የማይዳሰሱ የባህል ቅርሶች ጥበቃ ኮሚቴ ጉባኤ ተካሂዷል። በጉባኤው ላይ ኢትዮጵያ በዓለም ቅርስነት እንዲመዘገብ ያቀረበችው የወላይታ ህዝብ የዘመን መለወጫ በዓል ጊፋታ በሰው ልጅ የማይዳሰሱ የባህል ቅርሶች ዝርዝር ስር ተመዝግቧል። ጊፋታ በወላይታ ማህበረሰብ ትልቅ ስፍራ የሚሰጠው ታላቅ በዓል ሲሆን እድሜ፣ ጾታ፣ ሃይማኖት ሳይለይ ማህበራዊ ትስስርን በማጠናከር የሚከበር በዓል መሆኑ በዓለም ቅርስነት እንዲመዘገብ አስችሎታል። ሃያኛው የኢትዮጵያ ብሔሮች ብሔረሰቦችና ህዝቦች ቀን በዓል በተከበረ ማግስት የወላይታ ብሔር ዘመን መለወጫ በዓል ጊፋታ በዓለም ቅርስነት መመዝገቡ አጋጣሚውን ታሪካዊ ያደርገዋል። በጉባኤው የቱሪዝም ሚኒስትር ሰላማዊት ካሳ ለዓለም አቀፉ ማህበረሰብ ንግግር አድርገዋል። የኢትዮጵያ ብሮድካስቲንግ ኮርፖሬሽን ኤቢሲና የአዲስ አበባ ዩኒቨርሲቲ በተለያዩ መስኮች አብሮ ለመስራት የሚያስችላቸውን ስምምነት አደረጉ። በተለዋዋጩ የሚዲያ ኢንዱስትሪ ኤቢሲ እንደ አዲስ አበባ ዩኒቨርሲቲ ካሉ አንጋፋ ተቋማት ጋር በጋራ መስራቱ ከሀገረ መንግስት ግንባታና ከብሔራዊ ጥቅም ጋር በተያዘ እየሰራቸው ያሉ ዘገባዎችን ለማጠናከር ወሳኝ መሆኑንም የኢቢሲ ዋና ስራ አስፈጻሚ ቢኒያም ኤሮ ተናግሯል። ስምምነቱ ከመማር ማስተማር እንዲሁም ከምርምር ጋር የተያያዙ ስራዎች በሚዲያ በማቅረብ ዩኒቨርሲቲው ለሀገር እያበረከተ ያለውን አስተዋጽኦ ለማስተዋወቅ እንደሚያግዝ የዩኒቨርሲቲው ተጠባባቂ ፕሬዚደንት ዶክተር ሳሙኤል ክፍሌ ተናግሯል። ስምምነቱ ኢቢሲ ለሚኖረው የሬዲዮ ስቱዲዮና የቢሮ ፍላጎት ሁለቱ አካላት በጋራ ለመጠቀም የሚያስችላቸው መሆኑም ነው የተመላከተው። እንደ ሪፖርተራችን ቶማስ ሀይሉ ዘገባ የኤቢሲ የማኔጅመንት አባላት አዲስ አበባ ዩኒቨርሲቲ ፒያሳ በአቡነ ጴጥሮስ አደባባይ አካባቢ ያስገነባ የሚገኘውን ዘመናዊ ህንጻና በውስጡ የሚኖረውን የቴሌቪዥንና የሬዲዮ ስቱዲዮዎችን ተዘዋውረው ተመልክተዋል። ኢንዱስትሪ ከኢኮኖሚ የተሻገረ ሉዓላዊነትን የማረጋገጥ ሂደት የነገው የአዲስ ቀን የዜና መሰናዶ የሀገር ጉዳያችን ነው። የኢትዮጵያ የኢንዱስትሪ ጉዞ ከዓለም መንገድ ተራርቆ ያለውን አቅም በአግባቡ ወደ ጥቅም መቀየር ሳይቻል ቆይቷል። አሁን ላይ የኢንዱስትሪ ልማት ከኢኮኖሚ ምንጭነት ባለፈ የአገርን ክብር የማስጠበቅና በራስ የመቆም ሉዓላዊ መብትን የማረጋገጫ ዋነኛ መሳሪያ ተደርጎ ተወስዷል። በመደመር መንግስት የኢንዱስትሪና ማኒፋክቸሪንግ መዘውሩ በእውቀትና በክሎት የበለጸገ የሰው ኃይል መሆኑ ታምኖበት ቴክኖሎጂ በመታጠቅ ምርታማ ለማድረግ የአምራች ዘርፉ ዋነኛ ድርሻ ሆነዋል። ኢቲቪ በነገው የአዲስ ቀን መሰናዳው በቴክኖሎጂ ሽግግር የታገዘ የኢንዱስትሪና ማኒፋክቸሪንግ ዘርፉ ብሔራዊ ጥቅምን ለማስጠበቅ የአምራችነት አቅምን ማሳደግ ምን ያህል አማራጭ የሌለው ጉዳይ ነው የሚለውን የሀገር ጉዳይ አድርጎ እያነሳ ቆይታ ያደርጋል። ከአንድ ሰዓት እስከ ሶስት ሰዓት በሚኖሩ ቆይታ እንግዶችን በዚህ ጉዳይ ላይ ጋብዘን ተጨማሪ ዘገባዎችን ይዘን እንጠብቃችኋለን። አዲስ ቀን ወደ ውጭ ዜና አልፈናል። አጋሮቻችን ለደህንነት ዋስትና ከሰጡን ዩክሬን ለምርጫ ዝግጁ ናት ሲሉ ዘለንስኪ ተናገሩ። የአሜሪካው ፕሬዚደንት ዶናልድ ትራምፕ ኪቭ ምርጫ ላለማድረግ ጦርነትን እንደ ሰበብ እየተጠቀመች ነው በማለት ተደጋጋሚ ትችት መሰንዘራቸውን ተከትሎ ነው ዩክሬን ለምርጫ ዝግጁ ናት ሲሉ ፕሬዚደንት ቮሎዲሚር ዘለንስኪ የተናገሩት። የዘለንስኪ የአምስት ዓመት የፕሬዝደንትነት የስልጣን ጊዜያቸው ባለፈው ግንቦት ወር በፈረንጆቹ 2024 የሚያበቃ ነበር። ከሩሲያ ወረራ በኋላ ማርሻል ህግ ከታወጀ በኋላ በዩክሬን ምርጫ ተቋርጦ ቆይቷል። ታዲያ የትራምፕን ትችትና አስተያየት ተከትሎ ዘለንስኪ ለጋዜጠኞች በሰጡት መግለጫ የምርጫ ህጉ ላይ ማሻሻል ማድረግ የሚያስችሉ ሀሳቦች እንዲዘጋጁ በማስቻል ምርጫ ለማካሄድ ዝግጁ መሆናቸውን ገልጸዋል። ፕሬዚደንቱ የምርጫው ደህንነት በአሜሪካና በሌሎች አጋሮች ድጋፍ ከተረጋገጠም በሚቀጥሉት ስልሳና ዘጠና ቀናት ውስጥ ምርጫ ሊካሄድ ይችላል ብለዋል። የዩክሬን ፕሬዚደንት ቮሎዲሚር ዘለንስኪ በፈረንጆቹ 2019 በተካሄደው ምርጫ ነበር 73 በመቶ ድምፅ በማግኘት ወደ ስልጣን የመጡት።